አያሌ ጎረምሳ የሙዚቃና የዳንስ ናፍቆቱ እንዲወጣለት ጓግቶ ውቤ በርሃን ሞልቶት ነበር። የፀሐይ ዳሌ ከውቤ በረሃ ሴተኛ ዳሪዎች ሁሉ ይበልጥ ያምራል። ያላት የሙዚቃ ሸክላ ደግሞ ምርጥ ምርጥ ነው። አንድ ቀን ማታ ወደ አራት ሰዓት ላይ ቤቷ ቁጭ ብዬ ሙዚቃውን እየሰማው የውን ህልም ሳልም ዳሌዋ ሲወዛወዝ እያየው በምኞት ሐይቅ ስዋኝ፣ ሴተኛ ዳሪዎቹና ወንዶቹ ሲደንሱ ሲሳሳቁ እያየው ስለምደርሰው አስደናቂ መጽሐፍ ሳስብ፣ እንደ ልማዱ የበሩ መጋረጃ ተውለበለበና ወደ ግራ በኩል ተገለጠ። የገባው ጎረምሳው እንዳይደለም፣ የጎረቤት ሴተኛ ዳሪም አይደለችም። ኦቾሎኒና ከረሜላ ማስቲካ ሻጭም አይደለም። አንዲት ቀጭን ጠይም አሮጊት ናቸው። ጊዜና እድፍ ያጠቆረው ቀሚስና ነጠላ ለብሰዋል። ጥልቅ ቃሉና ሩምባ የሚደንሱት ወንዶችና ሴቶች መካከል ቁመው ደስ በሚል ለስላሳ ድምፅ ሩምባ ሙዚቃውን ተወዳደሩት። አያሌው፣ ሞኞ ሰው አማኞ፣ ሰው አማኞ። ስምንቱ ደናሾች ዳንሳቸውን ተውና ሴትዮዋን በመገረም ተመለከቷቸው። ፀሐይ ሮጥ ብላ ሙዚቃውን አቋረጠችው። ለእኔ ነው ጩኸቱን ያቆምሽልኝ? ውቢት አሏት። አዎ አለች። ይስፈኑ እሺ፣ የእኔ አለም

እንደነሽ እንደነሽ አንደባባልም ወይ፣ ሰው ታባት ውስጥ ገዳ አይተረቅ ወይ አሉና ታዲያ አያሌው ሞኙን እንደመቀጠል ሌላ ዜማ ጀመሩ። ላማለሽ ወይ በሬ፣ ላማለሽ ወይ በሬ፣ ላጋባሽ ጎንደሬ። ተቀባዮቹ ምን ነው ማማ፣ ምን ነው አሮጊት፣ እጭ ሙዚቃውን አርጊ እያሉ ማጉረምረም ጀመሩ። አሮጊቷ ምነዋ ልጆችዬ አትቀበሉም? አሏቸው። አንድ ሱፍ የለበሰ ደስ የሚል ቀይ ወጣት ፀሐይን እንዳቀፈ፣ ዘባረቁት እኮ ማማ እንዴት እንቀበል? አላቸው። ዋ ልጅዬ ይህ ካልዘባረቅኩማ ምኑን አበድሁት። ሰዎቹ ዝም አሉ። ሌላ ዘፈላ አውርድላችሁ። ይሆን ወይም የጎዣም ወይም የምንዣር ወይም አንፈልግም ብሎ ጮኸ። አንድ ቆዳ ጃኬት የለበሰው ወጣት ነው። ረዥም ሉጫ ጸጉሩን በጠርሙስ ሙሉ ቅባትና በአምስት አይነት ብሩሽ በጎን በኩል አስተኝቶ ግንባሩ ጋር እንደ ጎፈር ያቁሞታል። አውራ ዶሮ ጺሙን ግማሽ ጉንጩ ድረስ አሳድጓል። ኤልቪስ ፕሪስሌ ሁላችን የእግዚአብሔር ጽሑፍ ነን። እግዚአብሔር ውበት የሚለውን ቃል ሊጽፍ ፀሐይም ፈጠረ። እብድ ለመጻፍ እኚህን አሮጊት ፈጠረ። ከንቱ ሊል እኔን ሠራ። ጉራ የሚለውን ቃል ሊጽፍ ደግሞ ባለ ቆዳ ጃኬት አውራ ዶሮ ቀረጸ። ይህን ሆሊውዳዊ አውራዶሮ ዶሮ ዌበራ ውስጥ ብዙ ጊዜ አይቸዋለሁ። እነ ጥላሁን እነ አሐዝ ወይም ሌሎች የረብሻ ሰዎች በሌሉበት ቦታ ይነሳና ይንጎራደዳል። ይሸልላል። ሴቶቹን በጥፊ ይመታል። ወንዶቹን ይገላምጣል። እነ ጥላሁን እነ አሐዝ ሲገቡ ግን ቶሎ ብሎ ሀይ ኤብሪ በዲ ይላቸው ይጨብጣቸውና፣ ሂሳብ ስንት ነው ብሎ እንደ ጨዋ ሰው ከፍሎ ቀበሮ እንዳያ አውራ ዶሮ ሾልኮ ይጠፋል። ዛሬ ጥቁር ቆዳ ጃኬት በሸሚዝ ፈንታ አንድ ጥቁር ካናቴራ የደረቱን ጡንቻ ቅርጽ አጉልቶ የሚያሳይና ሰማያዊ ጅንስ ሱሪ ለብሷል። ቦዲ መሆኑ ነው። አሮጊቷ ዘወር ብለው አዩት። ምን አለ ብንጫወት ልጅዬ አሉት። ጋደም ሺት! እኛ ለእንድደሰት ነው የመጣ ነው ዛዲያንስፈና ዘወር በይ እባክሽ ሺት፣ አመናጨቃቸው እጆቹን ኋላ ኪስ ውስጥ ከተተና እንደ ሆሊውድ ድንቅያ አክተር ማርለን ብራንዶ ቆመ። ዘወር በይ። እኔን ማን መሰልሁ? አንተ ወንድሜ የራስ አበበ መድፍ ተኳሽ ነው ያንዷ ዷዋል። አውራ ዶሮው እንደ ማርለን ብራንዶ ቀስ እያለ እየተንቀባረረ አንቺሳ ምንድን ነው ስራሽ? አላቸው። ድሮ የትልቅ ሰው ልጅ ነበርሁ። አሁን ግን እብድ ነይ እንዳንተ ያለው እንኳ አንቺ ይለኛል ቆዳው ጃኬት ተናደደና ፀሐይን ሙዚቃውን እንድታዘፍን አዘዛት ቡጊ ተጀመረ አሮጊቷ የእኔሳ ዘፈን ቆንጅት አሉ ምን ላርግ ማማ አለቻቸው ጥሩ ልጅ ነች እች ፀሐይ በሉ ተውት ተውት እኔ ምን እንዳይቀርብኝ ወደ አውራ ዶሮው ዘወር ብለው፣ ዳንስ ሊጀምር ሲል ኦው አለ ጅቡ። ሚያው አለች ድመቲቱ። ይህ ሚስጥር ነው፣ እብድ ካልሆንክ አይገባህም። ደሞ አንተ ለማበድ ተስፋ የለህም አለሌ አሉትና ወደ እኔ መጡ። ብቻዬን ነበር የተቀመጥኩት። ጎኔ አንዲት ትንሽ ክብ ጠረጴዛ አለች። ከእሷ ቀጥሎ አንድ ባዶ ወንበር አለ። እሱ ላይ ወገቤን ወገቤን እያሉ ተቀመጡ። አዩኝ። አዩዋቸው የሚደንሱትን ወጣቶች አዩ። ሽከረከራሉ። ቀይ ዱላ የመሰለ አምፑል የተለጠፈበትን ኮርኒስ ተመለከቱ። የመጠጥ መደርደሪያውን ቃኙ። ከዛ ፊቴን አጠኑ። ትንንሽ ፈጣጣ ዓይኖቻቸውን ወደ ተደረደሩት የመጠጥ ጠርሙሶች እንደ ገና ጣል አደረጉና ጠምቶኛል ልጅዬ፣ አሉኝ። ይጠጧ አልኳቸው። ውሃ አልጠማኝም። አውቃለሁ ተካፍልልኛለህ፣ አለ። በአሁን ዘመን ባለቤቱ ይሸጣል እንጂ አይጋብዝም። ክፉ ዘመን። ፀሐይ ነጭ አረቄ ያመጣችና አጠገባቸው ክቧ ጠረጴዛ ላይ ስታስቀምጥላቸው የሚያንጸባርቅ ፈገግታ አሳየችኝ። እቺ ፀሐይ በጣም ቆንጆ ናት። አቤት! የዳሌዋ ውዝዋዜ! አሮጊቷ የጠወለገ ጅማታም እጅ ከጠረጴዛው በላይ ዘረጉና እጅጌን ሳብ እያደረጉ ስማ ልንገርህ ልጄ አሉኝ። እብደቱ እንደ ጀመረ ሰሞን ወራትና ዘመናት ሰው መፈንከት ወድ ነበር። ዛዲያማ አንድ ሁለት እዚህ ሲጠፍሩኝ ጊዜ ተውሁት። አሁን መሳደብ ብቻ ነው። ደግሞ አሁን ተሳደብሽ ብለው ቢያስሩኝ ስድቡን እተው ነበር። ምን አለች በላይ ነገር ግን አየህ ስድብ የሚታይ ሰንበር ወይም ቁስል አይተውም። እንደዚህ ነዋ። ማዕበዴን ያወቅኩት ጥርሴ ላይ አንዲት ጸጉር የበቀለች ጊዜ ነው። ሁለቱ የላይኛ የፊት ጥርሳቸው ተሸርፏል። ከዛ ምልህ እችን ጸጉር ጥርሴ ላይ በቅላ ካዩ ሰዎች ማዕበዴን ሊያውቁብኝ አይደለም። እንዲህ ያልሁና ጸጉሪቱን ለመንቀል በኃይል ስስባት ጥርሴንም አብራ ይዛ ተነቀለች። እና ሸራፋውን ኩልሃለሁ እየኝ እኛ አሉ የሸራፋውን ጉድጓዳ ይቼ ልስቅ ምንም አልቀረኝ። አረቂያቸውን ፉታሉና እያጣጣሙ ይቺ አረቂ ግሩም ናት፣ ምን ሌክ የሙት አየለች መድኃኒቱን ያጠጣች ባረቄ ነበር። ይቺ ባብ እኔ እኔ ጎዳች መስሏት፣ እኔስ እርስቱ ምኔም አይደል። ይልቁን እኔ ከመግባት እንዲሁ ብትለምነኝ ተውላት አልነበረም? ያን የመሰለ የጠጅ ንግድ እያለኝ መቸርስቱን እፈልግ ነበር ግን በሰማይ ቤት እንፋረዳታለን። በጭራሽ አልተዋትም። እንዲያውም የሰማይ ቤት በር ለሱ አይከፈትም። ምናለች በለይ፣ እንደዚህ ነዋ። ይሄ ማን ነው ቤት? የእኔ አትልም? የእኔ ይሄ ማን ነው ቤት? ክቧን ጠረጴዛ፣ ልዩ ልዩ ቦታ እያንኳኩ ነው እንደዚህ የሚያናግሩኝ የእኔ። ይህንኑ ጥያቄና መልስ ሰባት ጊዜ ያህል ከደጋገምነው በኋላ እንዲህ አዜሙ። ያጼሎልዬ የብር መስቀሌ ተወ ያስገቡኝ ዛሬ። ዜማውን ስሰማ ድሮ እህቶቼ እየሳቁ የሚጫወቱትን አስታወስኩና እንደዚህ መለስኩላቸው። ያጼሎሌ የብር መስቀሌ አናስገባም ዛሬ። ድንገት የጨዋታው መንፈስ ከፊታቸው ተገፈፈ። ምን ነው ልጅ? እብድናት ብለ ነው አናስገባም ዛሬ የምትለይ? ዓይናቸው እንባ እያቀረረ እረ ተው፣ በማንም ሊደርስ ይችላል፣ አይዞት ብዬ እንደ ትንሽ ልጅ አባበልኳቸው። ውሸቱ ከየት እንደመጣልኝ እንጃ። በመጀመሪያ ጊዜ ማስገባት ጨዋታው ስለሚከለክል ጨዋታው እንዳይፈርስ ብዬ ነው እንጂ ሁለተኛ ጊዜ ተዋስገቡኝ ዛሬ ሲሉ ላስገባሁት ነበርኩ፣ አልኳቸው ሐዘኑ በአንድ አፍታ ለቀቃቸው። እውነት አሉኝ፣ እውነት። ፈረሰኛውን ፈረሰኛውን በሉ እንደ ገና እሺ፣ ሊጀምሩ አሉና ተውት። መሬቱን ማየት ጀመርኩ። ሳቅ፣ እረፍት፣ ከባድ ሐዘን ልቤ ውስጥ ተቀላቀለ። የወለሉ ሳንቃ የሚገናኝበት ስንጥቅ ውስጥ የነበረው ስንጥርና ከመጥረጊያ ረግፎ የተቀረቀረ ሳር ይታዩኝ ጀመር። ሙዚቃው ቡጊ ሲጫወት የደናሾቹ ግር ወለሉን ሲፈትግ ተሰማኝ። አሮጊቱ አዜሙ ያጼ ሎልዬ የብር መስቀሌ ተዋስገቡኝ ዛሬ። በዜማ ያጼሎሌ ሎሌ የብር መስቀሌ ነይግቢልኝ ፍቅሬ አልኳቸው። ከራሴ ፈጥሬ ነው እንጂ ጨዋታ ውስጥ ያለበት አይመስለኝም። የሆነ ሁኖ አሮጊቷ ደስ አላቸው። ገባው አሉ። አንተ ደግሞ ተራህን ለምነኝ አሉኝ። ተራዬን ተዋስገቡኝ ዛሬ አልኳቸው። እንዲህ ስንል አሌሆይ፣ ያላሌሆይና ሌሎችም የልጅነት ጨዋታዎች ስንጫወት ግማሽ ሰዓት ያላሳለፍን ይህን ሁሉ ጊዜ ጉረኛው ባለቆዳ ጃኬት እየደነሰ እየጠጣ ያፈጥብኛል። ሺት ሁሉ እዚህ ብሎ እያጎረመረመ ነበር። እሱ አሮጊቷ እንዲወጡ ሲፈልግ እኔ መጠጥ ስለገዛውላቸውና ስላጫወትኳቸው ብቻ ሳይሆን ፀሐይ ከሱ ጋር እየደነሰች ከእኔ ጋር በፈገግታ ስለምትሳሳቅም ነው። ዋናው ምክንያት ግን እኔ የለበስኳት ቆዳ ጃኬት የእሱን ቆዳ ጃኬት ስለምታስንቅ ነው። ተነስቼ ከሱ እኩል ብሸልልና ብንጐራደድ ፈርቶ እንደሚተውኝ እርግጠኛ ነበርኩ። ግን ያሮጊቷ ጨዋታ በየቀኑ አይገኝም። ድንገተኛ ያልታሰበ አጋጣሚ ነው፣ እንዲያመልጠኝ አልፈለግኩም። ከዚህም በላይ መሸለል አልወድም። ስለዚህ ልክ አንዱ ሸክላ አልቆ አጭር ጸጥታ ሲከተለው፣ ቆዳው ጃኬት ፀሐይን ይዞ ሳለ ጮክ ብዬ እንዲያልቋት ፀሐይ ጥላሁንና ሀዝ መጥተው ነበር። የለም ሰዓቴን እያየው ወፋ። እነሱ ደግሞ ሰው መቅጠር አይሰለቻቸው። እስቲ እባክሽን እዛኛው ቤት እንዳሉ ሰው ላኪ እናስጠይቂልኝ። እሺ ከውብ ፈገግታ ጋር። ይህኔ ሌላ ሸክላ መስፈን ጀመረ። ከዛ በኋላ ጉረኛው ባለቆዳ ጃኬት እዛ መኖሬን ጨርሶ ረሳ። ስለ ብልጠቴ በሰፊው ራሴን ላሞግስ ነበር። ያሮጊቷ ወሬ ራሴን አስረሳኝ። እንደ ገና እጅጌን በጅማታቸው እየሳቡ ስማይ ልጅዬ አሉ። እናሐዝን ነግዝን ተዋቸውና አረቄን ጨረስኩ። ፀሐይ አረቂውን አመጣችላቸው። አሁንም የሚያንጸባርቅ ፈገግታ አጠጣችኝ። እቺ ፀሐይ ውብ ነች ብዬ የለ ስለ ዳሌዋ ተናግሬ አለው አሁንስ ዳሌዋን በተለይ ለእኔ ለግል ደስታዬ ያወዛወዘችው መሰለኝ። ስለዚህ ስለ ዳሌዋ ውፋሬና ሙቀት ልስላሴ ላስብስል ስል የአሮጊቷ ወሬ ከለከለኝ። የአባቴ ፈረሶች ለእራት እንጀራ በወጥ ከነቅልጥሙ ካልመጣላቸው ቤት አፍርሰው ይሄዳሉ። የጅብ ራት ይሆናሉ። አው አለሽው። በልጅነታችን አንዲት የጅብ ቋንቋ የሚያውቁ አግስታችን ነበሩ። አንድ ቀን ማታ ከራት በኋላ ቁጭ ብለን እሳት ስንሞቅ ጅብ ጮኸ። አው አለ ሳሊ ለነ ቅድስት አሉና ሰባት ጊዜ አማትበው ሲያበቁ ራሳቸውን ጉልበታቸው ላይ ደፉ። ምን ነው እቴሜቴ፣ ምን ሆንሽ? አላቸው። አባባ ዥቡ ነው አለች። ማማ ያኔ እርጉዝ ነበረች። ዥቡ ምን አለ? አልናቸው። ዛሬ ፈረሱን ትተን ፈረሰኛውን ነው የምንበለው አላሉ። በነጋታው ማለዳ ገና ለማኝ ሳያራ የባለቤታቸው ፈረስ ሌጣውን መጣ። አክስታችን የፈረሱን አንገት አቀፉና ስቅስቅ ብለው አለቀሱ። ባላችሁን ጅቡ በላው ብዬ ጠየኳቸው። አሮጊቷን ከየት መጥቶ ልጅዋ ያን ጊዜ ባላቸው ከሞተ ሶስት ዓመቱ ነበር። ነፍሱን ይማረውና እንዳልስቅ ፈርቼ ያስኩት። በልጅነታችን ከብት እንጠብቅ ነበር፣ የአባቴ ፈረሶች እሱንም ነግሬሃለሁ። ለምን መሰለህ እንዲምስቀው በጣም ስለማስን ብቻ የሐዘን ቋት የሐዘን ቀፎ። የሚያሳዝነኝን ታውቃለህ? በልጅነታችን ኩኩሉ፣ ቅልቦች፣ ገበጣ እንጫወት ነበር። አሁን እንግዲህ አድገናል። ሰው ሲሞት እየወሰድን መቅበር ነው። ግባ መሬት ብለን አፈር ማልበስ ድንጋይ መጫን ነው፣ ተነስቶ እንዳይረብሽ። ምኒልክ ይሙት፣ አነጋገራቸው አንዴ የአዲስ አበባ አንዴ የባላገር ነበር። እረኛ ሳለው በጣም የሚያስቀይ የአህያ ጅራት ነበር። ይወዛወዛል፣ ይንቀለቀላል አያርፍም አይገርምህም ገና አህያ በጣም ያሳዝነኛል ሲጮህ ሰምተህ የለ የሀዘን ጩኸት ነው የሀዘን ቀፎ የሀዘን ጥሩምባ እህል ይጫንብያል እንጨት ጭድ ሁሉ ነገር ይጫንብያል ጀርባዬ እስኪቆስል ስድብም ሳቅም ይጫንብያል መከላከያ ቀንድ የለይ የሚከራከርልኝ የለ በምን ፈረድክብኝ ብሎ እግዚአብሔርን ያማርራል ደሞ እውነቱን ነው በምንፈረደበት ዛዲያ እግዜር ያዳላ ምትለኛለህ አንዱን አህያ አንዱን እብድ ሌላውን ደግሞ ንጉሥ አድርጎ ሲፈጥር፣ ከዚህ የበለጠ ማዳላት ከየት ይመጣል? ያትችን ጥርስ ሄን አንድ አሽከር ነበረ። ጠረንገሎ የገደል ቅራፊ አካፋ እግር መጥረቢያ ጥርስ ጎመን ጠጉር አቤት የበብቱ ግማት ቁናስ እንጨት ተሸክሞ ሲሄድ አፌም ብሎይ፣ አንዷ ጥርሴ ች ወለቀች። ወሰድሁና ጓሮ ቀበርኋት። እንግዲህ አንዳንድ ቀን ትዝ ስትለይ እየሄድኩ ቆፍሬ አወጣትና አይቻት ስቅስቅ ብያ ለቅሳለሁ። ዛዴ አንድ ጥቁር ውሻ ነበረን። አንድ ቀን መልሽ የስቀ ብራት አይቶ ኑሮ በሌለው በቆፍሮ አውጣት እናበላት እችኛ አይቶ ጥርሴ ደግሞ ዝም ብላ ረገፈች። ስስቅ እውሌ ይ ሰው በሸራፋው ይስቃል። አረቂያቸውን ፉት ብለው እያጣጣሙ ግሩም አረቄ አየለች። መድኃኒቱን ያጠጣችኝ ባረቄ ነበር ለካ። ነግሬሃለሁ በጣም የምፈራው ምን መሰለ? ብቻ ለሰው አትንገር። አሁን እንግዲህ ካበድኩ ስንትና ስንት ዘመን ሆኔ እብደቱን ለብቻዋለሁ። እንዲያውም ከእንግዲህ ያለ እብደቴም ልኖር አልችልም። ዛሬ አሁን አየለች እንደ ልማዷ ምቀኝነት ይዟት ያንን እብደት የሚያረግስ መድኃኒት ብታጠጣይስ? ትፍ ትፍ አሉና እያማተቡ ወደ ላይ እያዩ ዊ አያደርገው። ለቁልቢው ተስያለሁ። እስክ ሞት እብደቴን የጠበቀልኝ እንደሆነ መጋረጃ ሰጠዋለሁ። እግሬን አሳይቻለሁ። ጥርሴንሳ እሱንንማ እንዴት አሳይሃለሁ? የለም እኮ አየኸው የለም አላመኸኝ እንደሆነ ፈትሼ ጥርሴ ህወለቀች ወዲያ። አለም በቀኝ አልሁ። ስበላ ወይም ስስቅ ጥርሴ ትዝ ትለይ የሚየለ ልታነቅላሉ ጥርሴ ህወለቀ። ምኑኖርሁት ኖርሁት ልሙት አልሁ። ልታነቅ አልሁ። ገምር ቋጠር እዚህ ላይ ምን እንደሚሉ ጠፋቸው። እና ይኸውልህ ዛዲያለ ልጄ ዋ ሰው አስጣሌ እንደ ልማዱ እና ፍርድ ቤት ወሰዱኝ። ምን አድርጋለች? ልትታነቅ ስትል ደረስንባት። ትታነቃ ትፈንጠር፣ ትሽቀንጠር፣ ትሽከርከር እንደ ነው የዛሬ ዘመን ዳኝነት እልሃለሁ። መኒሊክ ሙታ በለናት የስሙኒ ስጠይና ልሄድ ልጅዬ አሉና ብድግ አሉ። ስሙኒ ስላልነበረኝ ፀሐይን የብር ምንዛሬ ጠየቅኳትና ሀምሳ ሳንቲም ሰጠዋቸው። ስሙን ይበቃ ያ ልጅዬ፣ እምብዛም መለገስ ያካስራል። ወደ ፀሐይ ዞር ብለው ልምከርሽ ልጅዬ ይህ ይህን ጎረምሳ ሳትልቀቂው የሚያጠግብ ወንድ በዓይኑ ያስታውቃል። ወይኔ የወጣት በሆንኩ። ፀሐይ እንደ ልጃገረድ መሬት መሬቱ ማየት ጀመረች። በሉ ደናደሩ ልጆሼ አሉንና ሄዱ። ከአንድ አስር ደቂቃ በኋላ ተመለሱ። ከግማሽ መንገድ ተመልሼ መጣሁ። አንድ ቆንጆ የጎንደር ተረት ልንገርህ እንድታስታውሰይ። አንተ ሰው ከየት መጣህ? ከግብጥ። ምን ይዘህ? ጭብጥጥ። በምን አስረህ? በድንጋይ ልጥ። ይህስ ሰው ዋዘኛ ነው። ዋዘኛስ ክራር ነው። ክራርስ ጥዝ ጥዝ ባይ ነው። ጥዝ ጥዝ ባይስ ንብ ነው። ንብስ ነዳፊ ነው። ነዳፊስ ደጋን ነው። ደጋንስ ጠማማ ነው። ጠማማስ መንገድ ነው። መንገድስ ወሳጅ ነው። ወሳጅስ ውኃ ነው። ዋስ ብም ብም ባይ ነው። ብም ብም ባይስ ጎሽ ነው። ጎሽስ ዘላይ ነው። ዘላይስ ፌቆናት ፌቆ ስት ዘላ አግኝቼ በልቼ መጣው። ሰባች ጎፈየች ሳትታረድ መጣው። የሆነ ሶነና። ስምህ ማን ነው? ላገራ ይመች። ማን አወጣለህ? ጎረቤቶች። የእናትህ ስሟ ማን ነው? ሳልወለድ ሞተች። የሆነ ሶነና። እግዚአብሔርን አይቷል። አላየሁም። አሁን አይቻለሁ። ቀይ ነው። ጥቁር ተከናንቦ ነበር። ረዥም ነው አጭር። ቁጭ ብሎ ነበር። በልደናደር ልጅዬዋ፣ ያችን ቆንጆ አትልቀቃት። ዘማም ነች፣ ደሞም ፈልግሃለች። ገንዘብ ከሰጣት ግን ነገሩ ተበላሽ። ሴት የሚተኛ ሁሉ ወንድ እንዳይመስልህ ብቻ። እኔን ከሰው የቆጠርከኝን ያህል እሷን ከሴት ቁጠራት። በልደናደር አደር። አሁንስ አልመለስም፣ መሄዴ ነው፣ መሰናበቴ ነው። ቼላው ምንድን ነው ብለው አንድ ያዜሙልኝ ሳይጮሁ ደናደሩ አሉ ሄድ አሉ! መለስ አሉ! ቁጭ ካልኩበት ጎንበስ ብለው ግንባሬን ሳሙኝ። ቀጥሎ መረቁኝ ትፍ ትፍ ትፍ ክፉ አይንካህ እምዬ፣ አርባ አራቱ እንስሳ ይጠብቁህ። ጥሩነቱ ሰው ሲደንስ ሲጫወት ስለነበረ ይህን ያስተዋል አልነበረም። ፊቴን በመሐረብ ስጠርግ ፀሐይ መጣችና ናውሃልስጥ ታጠበ አለችኝ። እንትፍ ሲሉብኝ አይታ ኑሯል። መኝታ ቤቷ ገባን። ውሃ የሞላ ጆግ ሳህን ውስጥ ቁጭ ብሎ ነበር። ፊቴን አስታጠበችኝ። አልጋዋ ግርጌ የተዘረጋውን ፎጣ ላነሳ እጄን ሰደድ ሳደርግ ተው አለችና ከመሳቢያ ውስጥ የታጠፈ ፎጣ አውጥታ ሰጠችኝ። ፈገግታዋ ያበራል። ያ ሁሉ ወሬ ስለምን ነበር? አለችኝ። በኋላ ልንገርሽ አልኳት። መሬት መሬቱን አየች።